እሺ፣ ደስ ይለናል። ለማዳመጥ ዝግጁ ነን። ጀምሪ። ጓደኛዬን የተዋወቅኩት በፌስቡክ ነበረ። ቤሩቶኝን የተዋወቅኩት ለአራት ዓመት አብረን ኖረናል። ትንሽ በፍቅር ማለት ነው። ከዛ ስተዋወቀው በፌስቡክ ተዋወቅኩትና ግን አቡዬ ቅርታሸ እኔ እንደዚህ ትንሽ ፍርሃት አለብኝ እንዳንነቅሉኝ። እሺ አይዞሽ፣ አትፍሪ። ተረጋግተሽ ውሃ እየጠጣሽ አውሪ። ማሪ እና ተዋወኩትና ልክ ስድስት ስድስት ወር እንዳወራሁት መጀመሪያ ስተዋወቀው ተዋወቅንና ቃል እንግባባ አለኝ። ቃል ስንግባባ በቅዱስ ሚካኤል ቃል ተግባባን። እሺ ከዛን አመንኩት። በተለይ ቃል ስለተግባባን አመንኩት በጣም ከዛን ልክ ወደ ሀገር ቤት ለመግባት ስድስት ወር ነበር ይቀረኝ፣ እሱ ስተዋወቅ ማለት ነው። ወደ ሀገር ቤት ገባሁኝና በስድስት ወሬ አወቅኩት ስተዋወቀው። ከዛን ነው እኔ እና እሱ በአካል ስንገናኝ። እሱ ቤተሰቦቼን መተዋወቅ ፈለገ። ከዛን እሽ፣ በቃ የዚና አልፍቃደኛ ከሆነ ብዬ ያኔ ቤተሰቦቼን አስተዋወቅኩት። ሁሉንም አወቀ ቤተሰቦቼን ወንድሞቼን ማዘርን ሁሉንም ቤተሰብ አወቀ እስከ ክስቶቼ ማለት ነው። በቃ እንደዛም ሰውን ደግሞ የበለጠ የበለጠ አመንኩት። ግን በዚህ መሀል እየሱን ቤተሰቦች አልተዋወቅኩኝም። የሄድኩት ለአንድ ወር ረፍት ነበረ። ከዛም ተመልሼ ወደ ቤሩት ሄድኩኝ ማለት ነው። በአንድ ወር ውስጥ ተመልሼ ወደ ቤሩት ሲሄድ በቃ ሁሉ ነገር ከሱ ጋር ሆነ። ለምን እኔ በቃልም አምናለውኝ ሰው ማመን ወዳለውኝ ያቃልን መሀላችን ስላለ እንደገና ደግሞ ወደ ኢትዮጵያም ሲሄድ ደግሞ ፈቃደኛ ሆኖ ከቤተ ሰቦች ሲተዋወቅ በቃ ሙሉ በሙሉ የኔ ሰው አደረኩት። ከዛን ከተመለስኩ በኋላ እናወራለን። በቃ ያው ቤተ ሰቦች ይንም ስላወቀ ምንም በቃ ጉዳት በመሀላችን አይገባም ማለት አብረን አንድራ ሼር ያደረግስ ስራ ጀመርን። ስራችን ምንድን ነው? ቦታ ገዝተን ቤቴ ራሳችን እንድኖረን ከዛም በዚህ መሃል አንዳንድ ነገሮች ሰራው ይለኛል። ብር ሰራለው፣ ልክለታለው፣ ይሰራለው ይልክለታለኝ። ቤተሰቡን ካን እንደዚህ ታይ ምናምን ብለኝ እንኳን ማለት ነው የራሴን ሕይወት እየሰራው ነው ብዬ እነሱን አልሰማም ነበር። በዚህ አጋጣሚ ለሶስት አመት ሰራውኝ ማለት ነው ቢሮት ውስጥ ከሱ ጋር ተዋውቄ ያለውኝ ለሶስት አመት ሰራውኝ ለሶስት አመት ሰርቼ በጣም ስራ ስለሚበዛብኝ በጣም ስለሚደክመኝ፣ አሁን በቃ ብዙ ሰርተናል። በዚህ መሀል ቦታ ገዝተናል የተባለው መጀመሪያ ስድስት መቶ ሺህ ነው የተገዛው፣ ህጋዊ ቦታ ነው ይለኛል። ትንሽ ስቆይ ደግሞ በቃ አሁን ቦታውን ከፍለን ጨርሰናል ምናምን ብዬ እኔ ስደሰት፣ ተመልሶ ቦታ የሆነ የወን የሰውየው ልጅ ከሌላ የተወለደ ነበረ መቶ ጥላ ነሳና ብር ተጨመረ አለኝ። አሁን አሁን ላይ በዚህ መሃል ግራ ይገባኝ መጣ። ከዛ ሲለኝ እንዴ እንዴት ነው ይሄ ነገር የሚሆነው? አሁንም በቃ እኔ የተደሰትኩት ደስት መደሰቴ እንትን አለና ጣፋና እንደገና ደግሞ ብር ለቦታ መጨመር ሆነ፣ ደግሞ አሁንም ሰባት መቶ ሆነ ሰባት መቶ ሺህ ሃምሳ ነው እንደዚህ። ከዛን በቃ መጨረሻ ላይ ከአሁን በኋላ እኔ ደክሞኛል መምጣትም እንፈልጋለሁ መጣሎ ስለ ጭራሽኑ ተቀየረ። በቃ ቢያንስ ቦታ ሰርተን ቤት ሰርተን ጨርሰን ምናምን ሳንል እንዴት ትመጫለሽ ማለት ጀመረ። እንደ እኔ እዚህ ጋ ስራ በዝቶብኛል። በዚህ ላይ በዛን ጊዜ ኮሮና ነበረ፣ ታስታውሳላችሁ። ያ ኮሮና ራሱ ሁለት ጊዜ ነው ያዘኝ በእውነት ከልጆች ጋር ስለምወጣ ምናምን። እንዲ ነፍሴን እንደ ውስጥ ከዛሬ ቁጭ በይ እና ብይ ተብላ ነው እንጂ ማርያምን፣ ሁለት ጊዜ ያዘኝ ያ ኮሮና። እንዴት እንዳድረፍኩት እኔ የማውቀው ከዛን እየተቀየረ እየተቀየረ ስመጣ ቤተሰቡ እውነት ነው እንደሚሉኝ ብዬ አሁን ልመጣ ስለሆነ አልኩት፣ ከአሁን በኋላ ብር አልከለክልም። ከላስ እኔ ቢያንሱን ከሆነ እኮ መሰፈሪያ ራሱ ይቸግረኛል ኢትዮጵያ ውስጥ መጥቼ ተመልሼ ያንተን እጅ ልጠብቅና ወይንስ ቤተሰብ ንውስጡኝ እኔ ከቤት ወጣ ብዬ እነሱ ልለምን ነው ተመልሼ ብዬ ከለከልኩት። የተወሰነ ጊዜ ማለት ነው። በዚህን ጊዜ እየተራራቅን እየተራራቅን ሄድን። እኔም ዝም አልኩኝ። እንደምንም በጉልበቴ ወደ ኢትዮጵያ ገባሁኝ ማለት ነው። ሶስት አመት እንደሰራሁኝ በጉልበቴ ወደ ኢትዮጵያ ገባሁኝና ከዛን እሱ ተቀበለኝ፣ ከቤተሰብ አደረሰኝ። እንገናኛለን፣ ይመጣለን ይጋ አሁ ወደ ስ እሱ ወዳለበት አዳማ ነው የሚኖረው። ወደ አዳማ ሂጅ ቦታውን ማየት ፈለግኩኝ። ቦታውን ሂጅ ለማየት አራት ጊዜ ተቀጣጠርን። አንደኛው ሳምንት አይሳካልኝም፣ የሆነ ነገር ይለኛል፣ ያቋርጣል። አንደኛው ሳምንት አይሳካልኝም። ሶስት ወር ተቀመጥኩኝ ኢትዮጵያ ማለት ነው፣ ወደ ዱባይ ሳልሰፈር እንደምንም ሄድኩኝ። ሲሄድ ለመጀመሪያ ጊዜ አዳማ ሲሄድ፣ ከዛን የሆነ አስፋልት ላይ እዚህ ቦታ ላይ ይጥልሻል፣ መኪና አለኝ። እሺ ብዬ ሄድኩኝ። ናዝሬት ስደርስ ስልኩ ጠፋብኝ። ከዛን እንዲህ ሰውዬ ምን ሆኖ ነው ብዬ በቃ የሆነ እንደዚህ መንገድ ላይ አስፋልት ላይ ቡና የሚሸጥ አለ። እዛ ቁጭ ብዬ መጠበቅ ጀመርኩኝ። እንግዲህ እሱ ራሱ ሲመቸው ይደውልልኝ ብዬ፣ ባጃጅ ደግሞ ይሰራል። ከዛን የቆየ አልቆየና ደወለልኝ። ስለው ሰው ኮንትራት ወስጄ ነው አለኝ። እንደምንም ተሽሎከለከና መጥቶ ወሰደኝ። በይ ቢያንስ ከባጃጁ አልወጣም እኔ ሲቀበለኝ። እንዲህ በቃ አሁን እየተጠራጠርኩኝ መጣውኝ፣ ግራ ገባኝ። እዛው ባጃጅ ውስጥ ሰላም አልኩት ገባውኝ ኤድን ቦታ ላይ ያሳየኝ ቦታው ወሰደ አሳየኝ እኔ እንደሚመስለኝ ይሄ ሰው ቆይቷል ይሄንን ቦታ ካዘጋጀ ማለት ነው ለኔ ምን ይለኛል ቤሩቶኝ ከፊት በግንባ ሰርቼ ከኋላም በግንባ ሰርቼ እንደዚህ ሆኖ የቆየንትን በር አስገብቼ ይለኛል እሱን ቦታ አሳየኝ ሲያሳየኝ በሩ ተዘግቷል እንዴ አንገባም እንዴ ቦታችን አይደል እንዴ አናይም እንዴ አልኩት በዚህ መሀልም ቦታው የተገዛበት ወረቀት ምንም መሀል ያሳየኝ ነገር የለም፣ ምንም የለም፣ ያየሁትም ነገር የለም። እሺ ብቻ እስቲ ዛሬ ቦታውን ገብቼ ልየው ብዬ ስለው፣ እህቴ እኮ አባቴ ታሞ ሆስፒታል ነው ያለችው የበሩ ቁልፍ እሷ ጋር ነው ያለው። እንደምታውቂ የሆነ ከልጁ ጋር ተጣልቻለሁኝ፣ ስለዚህ የቁልፉን በር ተቀበለችኝ። ሁለተኛ እዛ ግቢ አትገባም ብላ ሲስተር ይለኛል ማለት ነው። እሺ ብዬ እርኩኝ። በጣም ነው የምንጣለው ኢትዮጵያ በነበርኩ ጊዜ ራሱ ማለት ነው። ምንድን ነው እኔ ከኢትዮጵያ ከቤሩት ወደ ኢትዮጵያ ስገባ ከእሱ ጋር ጋብቻ ልፈጽም ነው የገባሁት። ተነጋግረናል። ቢያንስ ሕጋዊ ባልና ሚስት ሆነን ተመልሼ በሰራም እንሰራለን የቤት እንሰራለን ተባብለናል። ኢትዮጵያ ሲሄድ ሁሉ ነገር ተረሳ። እኔ ጠይቋለሁ እሱ ግን መልስ አይሰጠኝም። እኔ እጠይቀዋለሁ፣ ስጠይቀው ወደ ሶስት ወር በቃ ተጠጋው። በዚያ አጋጣሚ ቤተሰብም ይጠይቀኛል። አስቢል እዛ ብዬ ነው የሄድኩት። እዚህ ሆኜ ቤይሩት ሆኜ ነግሬያቸዋለሁ። ኢትዮጵያ ስሄድ ከሱ ጋር ቀለበት አስሬ ወደ ዱባይም ቢሆን እንድምመለስ ስለጀመር እንዲመለስ አይፈልግም ቤተሰብ። በቃ ቀለበት ካረጋችሁ በቃ ኑሮ አብረው ነው የሚለው እነሱ ተመልሶ አቡዬ ቀለበቱን ቀረልሽና በመዘጋጃ እንፈራረም አለኝ። ስለኝ ምንድነው ችግር ካሁ ወጪ ይበዛብናል። ከዛን አሁንም እጅ ቤተሰብ አሳመንኩኝ። በመዘጋጃ ብሎኛል ብዬ ደግሞ ቤተሰብ በፍጹም እንዲከፋኝ አይፈልጉም ማለት ነው። እኔ ያልኩትን ሁላ እሷ ደስ ካላት እያሉ ይቀበሉኛል። አንዱ እንኳን የሚቆጣ ይሻል ኖር መቅረቱ እሺ ተባለ። እሺ በመዘጋጃ በመዘጋጃማቸው ይሁን፣ እኔ ሁነኝ የምጠይቀው እሱ መስማ የለውም። እኔ ሁነኝ የምጠይቀው በቃ፣ አቡዬ ምን ታደርጊዋለሽ? ሽማግሌ ልኬ ማግባት ብቻ ነው የቀረኝ ማለት ነው። ከዛን ተመልሶ ምን ያደርገኛል ደግሞ የመዘጋጃው የሚቅርና፣ ድሮም በቤተክርስቲያን በቅዱስ ሚካኤል ነበረ ቃላችን። አሁን ቤተክርስቲያን ቅዱስ ሚካኤል ሄደ ቃል እንግባባ አለኝ። አሁን በቃ ግራ ገባኝ። መጨረሻ ወደ ዱባይ ጀምር ያለው እሱ እግሬ ከኢትዮጵያ ወደ ዱባይ እንዲነቀል ብቻ ነው የሚፈልገው ሀሳቡ ማለት ነው። መቼ ቪዛ መቶላት ትሄዳለች ነው ሀሳቡ ማለት ነው። በዚህን አጋጣሚ ቅዱስ ገብርኤል ቅዱስ ሚካኤል ነበረ ቀኑ። ተነስቼ እሺና ቅዱስ ሚካኤል እንሄድ ታይዘን ሄድንና፣ ጾም ነበረ ገና ጾም ማለት ነው። ምንም አባቶችም ምንም አላነጋገርንም። እኔ እና እሱ ብቻ መጀመሪያ ቅዱስ ሚካኤል ቀድሜ ሲሄድ እሱ አልመጣም ነበር። ቅዱስ ሚካኤል አልኩት፣ እኔ ይህን ዘውዬ በንጹህ ልቤ በአንተ ቃል ነው ያመንኩት፣ እስከ ዛሬ ድረስ በፊትም በቃልክ ነው ቃል የገባውለት ድካሜንም ላቤንም ሁሉ ነገሬ ለአንተ ሰጥቻለሁ። ዛሬም መጥቶ ደግሞ አንተ ግቢ ቆሞ ቃል ሊገባልኝ ነው። ምን እንደሆነ አልገባኝም። አንተ ብቻ መልስ ስጠኝ ብዬ መጀመሪያ ለቅዱስ ሚካኤል ነገርኩኝና ግጥም አርግተን ቃል ተጋባባንና እሱ ሜዳ እኔ ወደ ቤቴ ልክ በቅዱስ ሚካኤል ቀን ቃል ተጋባባንና በሶስተኛው ቀን በቃ አሁን እኔ መከታተል ጀመርኩኝ በሰው በሰውም እሱ ያለበትን ህይወት ማወቅ ፈለግኩኝ በቃ ማወቅ ስለፈለኩኝ ብቻ መንገድ አመቻቸውኝና እህ ሌሎይ እሱ እኮ ባለትዳር እና የልጅ አባት ነው ተባልኩኝ፣ ማለት ነው። ለአራት አመት ይህንን ሁሉ ዋሽቶኝ ከኒ ጋራ ኖሮ ብሬ ሲበላ። ከዛም ምንም አላልኩትም፣ አቡይ አንተ እንደዚህ ነክ፣ አንተ እንደዛ ነክ፣ ምንም አላልኩትም ማለት ነው። መቼ መሰለሽም በረ ወደ ቤሩት ወደ ዱባይ ገብርኤል ሰኞ ገብርኤል ነገ ነው እንደሚባል እንደ ዛሬ ነበር፣ እንደ ትናንትና ነበረ። ከዛን ደላላዬ ሰኞ ነው ሰኞ ነው የምትበሪው ነው እንደዚህ ያለኝ ማለት ነው። ገብርኤል ኑዬ ማለት ነው ገብርኤል ኑዬ አዎ፣ ባያ አንድ ማለት ነው ባያ አንድ ነው የምትጁ አለኝ። ከዛም ቀረውኝ። ቤተክርስቲያን ገብርኤል ሄድኩኝ። የኛ ንግስ ነበረ ገጠር ማለት ነው። ከዛን በዚህ አጋጣሚ አንተ እንደዚህ ነክ አንተ እንደዛ ነክ ምንም አላልኩትም። በእውነት ይደውልልኛል፣ ላወራዋለሁ። ከፈለገ ያመናጭቀኛል፣ እንደፈለገ ያደርጋል። ይሄ ደላላሽ ቀን ማራዘማ በዛ ምናምን ይለኛል፣ በቃ ከዛ እንድወጣለት ነው የሚፈልገው። እኔ ግን አንተ እንደዚህ ነክ ባለትዳር ነክ አንተ እንደዚህ ነክ የልጆች አባት ነክ ምንም አላልኩትም። ዝም ብሎ ብቻ ያወራኛል፣ ላወራዋለኝ። ከዛም ቤተክርስቲያኑ እየስመጣም በቃ በዚህ አጋጣሚ ከሰው ጋር ለምን ትገናኛለሽ? ነው ለካ እሱ ያቺ የደበቃት ትገኛለሽ ነው ከሰው ለምን ትገናኛለሽ? ወተሽ ለምን ብቻሽን ከተማ ትወጫለሽ? የሆነ ቦታ ለምን ትሄጃለሽ? ይሄ ነው በቃ የእሱ እንትን ማለት ነው። ኢትዮጵያ ውስጥ ለሶስት ወር ስኖር ማለት ነው ሲቀመጥ ከዛን ልሸኘኝ መጣ ቡዬ ምንም አላልኩትም። የማርያም ለታ ማለት ነው። ጠዋት ተነሳውኝና ስልክ መኮርኩለት፣ ሞክርለት አይሰራም። ትንሽ ቆይቶ ደወለልኝ መጣሽ አለኝ። ገና በጠዋቱ ዱቀም ማለት ነው። ከዛን ወደ ከተማው ከዛን አልመጣውኝም። አይ ጎረቤት ምናምን እየተሰናበትኩኝ ነው፣ ከዛን ጎረቤት እየተሰናበትኩኝ ነው ስሎ ያለውን ነገር ተናገረኝ። ከዛ ሲናገረኝ ምን አገባህ አልኩት። አሁን በቃ ያ ነገርም ውስጤ ስላለ በጣም ነበር ማከብረው በጣም ስለምወደው በጣም ነው የማከብረው፣ ቃሉን በጣም ነው የምጠብቅለት። ማርያምን ያሌ የለ ማለት ነው እንዲከፈው በፍጹም እንዲሸገር ምናምን አልፈልግም። ከዛም በዛ አጋጣሚ ምን አገባ ካልኩት ማለት ነው በንዴቶኝ። ከዛን እንዴት እንደዚህ ትናገሪኛለሽ አለ። በቃ ተናገርኩ ምን አገባ ብዬ ዘጋውበት። ከዛ ልሸኘኝ መጣ። ልሸኘኝ ሲመጣ አክስቴ ዝግጅት አድርጋለኝ ነበር የመሸኛ ማለት ነው። ከዛን ዝግጅት አድርጋለኝ ያን ዝግጅት ቡና ምናምን ፈላችን ነው። በእሷ መንገድ ላይ ነበር ባጃጅ የሚይዘው ከዛን እንደ ምግብ ልብላ እየደወለ እየደወለ እየደወለ፣ ከዛን እንደ በቃ ወይን፣ ስልኩ ዝጊና፣ ስጨርሽ ባጃጁ ይምጣልሽና ትሄጃለሽ አሉኝ ማለት ነው። አሁን ባጃጅ ይዘህልኝና ኮንትራት፣ አክስቴ ቤት ይመጣል። ልቅ ወቂ እንግዲህ አክስቴ ቤት ይመጣል። እንደ ቤተሰብ ነው ካላስተዋወቃቸው። ከዛም ባጃጅ ይዘህልኝና አልኩት። ባጃጅ ይዘህልኝና ስለው ጊዜ ያልሆነ ቃል ተናገረ። በማዘር በቤተሰብ ፊት ማለት ነው በስልክ ከዛ ሲናገር እነሱም በቃ የምር የምር ተናደዱ ማለት ነው። ሁሉንም ነገር ስለሰሙ እ በዛን ጊዜ እሱ እንደዚህ ሌላ ጊዜ እንደዚህ ሲናገረኝ ብዙ ብዙ ስለኝ ፊቴን ለቤተሰቦቼ ክፋቴን አላሳይም። ታውቂያለሽ፣ እናቴ በጣም ስለሚመክሩኝ ወንድሞቼ በጣም ስለሚመክሩኝ። ከዛ ተመልሼ ከፍቶኝ እንኳን ተመልሼ እቤት ስገባ ምንም እንዳልሆነ ደስተኛ ነው፣ በቃ መሆንባቸው ማለት ነው። እንደሱ እነሱ ያንን የከፋኝን ነገር ፊቴ ላይ እንዲያዩብኝ አልፈልግም። በዛን ጊዜ ማለት ነው። ከዛ እሱ ያን ክፉ ነገር ሲናገረኝ በቃ እንዴ የዚና አል ነው እንዴ ምንድን ነው እሱ አንድ ባጃጅ ለአንቺ ኮንትራት ይዞ መምጣት አቅቶት ነው የዚና ላይ የተናገረው ብሎ በጣም በቃ ተናደዱ። ሁሉ ማዘር ምራቱ ተናደደች ማለት ነው ከዛን በዛ አጋጣሚ እሱ መጥቶ የእኛ ከተማ ውስጥ እያለ እኔ በቃ ኤርኩኝ፣ አልሸኘኝም። እንዳሸኘኝ አልኩት፣ ተመለሳንተ ወደ መጣህበት አልኩት። ኤርኩኝ፣ እኔ ሌላ ሰዎች ሸኘኝና ኤርኩኝ፣ አዲስ አበባ አደርኩኝ። ሳድር ማታ ላይ ነገርኩት። እስም አልኩት እኔ አምኜ ሄሄን ሄን ብሎ ነገር ሳደርግ አንተ ግን ባለቤትና ልጅ ነበረ ካልኩት፣ ከዛን አገኘሽኝ አለ አለና ካደ አገኙሽ? አለ እንጂ አገኙሽ፣ ነገሩሽ ይሄ ሁሉ እኔ እና አንቺ ለማለያየት ነው፣ አለ እና ተናገረልሽ እና ከዛን እንደዛ ስንጨቀጨቅ ስንጨቀጨቅ ወደ ዱባይ መጣውልሽ። ዱባይ መጣውኝ እና በቃ ከሁሉም መስመሬ ላይ ብሎክ አደረግኩት፣ ጭራሹኑ እንዳገኘኝ። ለምን አዲስ ህይወት መጀመር አለብኝ፣ ከሱ ጋር መጨቃጨቅ መታመም አልፈልግም። አሁን በጣም ስናገረው በጣም ያመኛል። ከዛን ተውኩትና ብሎ ካደረግኩት ሁሉም ነገር ታውኩትና ስራ ጀመርኩኝ፣ መስራት ጀመርኩኝ። በቃ ታውኩት ተውኩት። ከዛም የኔ ስልክ መያዝ ይፈልግ ነበር ኢትዮጵያው ወኝ ታውቂያለሽ። ከዛ የኔ ስልክ ወሰደና የሱ ስልክ ወሰድኩኝ። ያ ስልክ ምን አወጣልሽ በይኝ። ልክ መጥቼ ወደ ስንተኛው ወር ምናምን ሲሆነኝ፣ ጋራሪ ውስጥ ስገባ ከነ ሙሽራው የተሞሸረ ከነ ልጁ ፎቶ ያን ተነሳ፣ ጋራሪ ውስጥ ወርዶልኝ። አላየውም የሱ ፎቶ ማለት ነው፣ የደበቀውን ሁሉ ከዛን አሁን ደግሞ በጣም ተናደርኩኝና እንትን አደረኩኝ ምንድነው ብሎ ካነሳውለትና ላኩለት ማለት ነው። ጋራሪው አወረደልሽ አለኝ። አዎ አወረደልኝ አልኩት። ለካ ብሬ ምስትህ ስታስተዳድርበት ልጅህ ስታሳድግበት ነበር የከረምከው ግን አልኩት እሺ እኔ ሰኔ ነኝ ግን ከቤተሰቦቼ ጋር እንደዛ አይነት ብዙ ጊዜ ያሳለፍከው ግን ምን መስሎ ነው የሚታይቅ ብዙ ነገር አወራሁት፣ ብቻ አወራሁት እና ሰማህ አልኩት ይሄን ፎቶ አልኩት ይሄን ፎቶ እንዶ መናዝሪት ውስጥ እንደ ቴብላ ለጥፈልክ እንዶ ባላዋርድ ህሏለኝ እሱን የምታደርጊው ልብ ካለሽ ነው አለኝ ማለት ነው። እሱን የምታደርጊው ልብ ካለሽ ነው። አሁን እዚህ ጋር ነው ጥያቄ የወልሽ አቡ። አሁን እኔ ልብ የለኝም፣ ልብ የለኝም እኔ በውስጤ። ማለት ነው የወልሽ ለራሴ ነው የምታመሙ በሁለት ጥያቄ። ጥያቄው ምንድን ነው ብትሉኝ፣ ለእናንተ ጥያቄ ልሰጣችሁ የተነሳሁት የቱ ጋር መሰለሽ፣ እዚህ ጋር ነው ልብ ካለሽ ብሎኛል። እኔ ግን የእሱ ፎቶ ለጥፌ ልሰራ ብዙ ጊዜ እንትን እላለሁኝ ታውቂያለሽ። እንደዚህ ሚዲያ ላይ ላወጣውን ብዙ ጊዜ አስባለሁኝ ግን ደግሞ አንድ ነገር በውስጤ እየመጣ በቃ ወደኋላ የሚመልሰኝ ነገር አለ። እሱ ምንድነው ከእሱ የተወረዱት ልጆች ከእሱ የተወለደ ያ ልጁ ፎቶ ነው ያየሁት። በአባቱ አጻት እና በአባቱ ውሸት ዘላለሙን በአባቱ የሰራው አጻት እየተሰደበ ይኖረ ቪዲዮ ዛሬ ይቀመጣል እያልኩኝ ውስጤን ደግሞ ታይ መቅድ ይሄ ነገር ይቅድ ለልጅ ጸጸት አቱኝበት እያልኩኝ ራሴን ነው ማለሳለኝ። ግን እዚጋን ከእናንተ ሀሳብ እፈልጋለኝ እሱም እንደዚህ ብሎሻል ይሄን አርግቶሻል መለጠፍ አለበት ፎቶ ከተባለ እኔ ፎቶ ለጥፌ ፎቶ እንትን እንዲል ነው የምፈልገው ማርያም ለምን መሰለች? ይሄ ሰውዬ ለአራት አመት ህይወቱን እኔን ደብቆ የዚህን ያህል ብር በላኝ ዛሬም ደግሞ በለሰለሰ አንደበቱ ሌላ ሴት እንደዚህ እያደረገ ሊበላ ይችላል አይታወቅም ግን ይሄ ነገር ሁለቱ ግራ አጋቡኝ እስኪ እናንተስ ምንድን ነው የምትሉ እናንተ ብትሆኑ ምን ታደረጋላችሁ ትለጥፋላችሁ ወይንስ ስለልጁ ብላችሁ ይሄን ሰውዬ ትተዋላችሁ? አቡዬ ጭምር ይሄን መልስ እንድትሰጭኝ እፈልጋለሁ። እኔ አመሰግናለሁ ስላዳመጣችሁኝ። ውላችሁ ምን መሰለሽ በጣም ብዙ ሴቶች እንደዚህ ይታለላሉ፣ ግን ወደው ፈቅደው ነው ማለት፣ ሽጉጥ ተደቅኖባቸው አይደለም። አንቺ ነሽ ወደሽ ፈቅድሽ ያደረግሽው። ፎቶ ቢለጠፍም እስቲል እንዳንቺ ለትዳር ጉጉት ያላት ሴት ሄዳ ብሯን ልትሰጥ ትችላለች። እኔም እሱ ነው የማስበው። ልክ እንደኔ የተታለለች ሴት ዛሬም ብሯን አብረን እንስራ እያለ ሊበላት ይችላል፣ አይታወቅም። አንዲት ሴት ለወንድ ብር መስጠት አለባት? የለባትም። ኦኬ። ከሌለባት ትክክል እንዳልሆነ እያወቀች ነው ያደረገችው አንዲት ሴት ለወንድ ብሩን ስትሰጥ። አቡዬ ግን የሚያታልልሽ ነገር አለ። የቱ ጋር መሰለሽ? እኔ አሁን የሱ ያሸነፈኝ የቱ ጋር መሰለሽ? ከቤተሰቦቼ ጋር የተዋወቀ ቀን ነው ያሸነፈኝ። ታውቂያለሽ? ከቤተሰቦቼ ጋር ቢተዋወቀ ለትዳር ያለሽ ጉጉት እንጂ ትክክለኛውን ነገር ስናስብ ወንድ አስተዳዳሪ ነው አይደል? በጣም ከሌለው ለምን ያገባል? ሲኖረው ያገባል። ምን አንጦሎ ጦሎ ትዳር ላይ ብር ሳይኖረው ሚስቱን የሚያኖርበት የቤት ክራይ የሚከፍልበት አስቤዛ የሚያደርግበት ብር ከሌለው ትዳር ላይ ምን አንጦሎ ጦሎ። በጣም አንድ ወንድ መጥቶ ላግባሽ ግን ብር ከአንቺ ሲልሽ፣ ሶሪ። ብር ሳይኖረው ትዳር ለምን አማረ አትዮ? አቡዬ ዛሬ ነው የገባኝ ሁሉም ነገር ዛሬ ነው የገባኝ። ለነገሩ በአንቺ ሲደርስ ነው ሁሉ ነገር የሚገባሽ። እውነት ዛሬ በእኔ ሲደርስ ነው ስል የገባኝ። በነገራችን ላይ ግን ሀቢቲ ዓለምን መቆጣጠር አይቻልም። ራሳችንን መቆጣጠር ነው የምንችለው። ሁልጊዜም ከድሮም ጀምሮ ሲነገር የነበረ ነገር ነው ሚዲያ ላይ። ሴት ልጅ ብር አትሰጥም ለወንድ። ከወንድ ነው ብር መምጣት ያለበት። እሱንም ለአንቺ ለራስሽ ሳይሆን ለትዳሩ። ለራስሽ ለልብስሽ፣ ለሜካፕሽ፣ ለሽቶሽ አውጪ ሰርተሽ ራስሽ፣ ግን ቤት አስተዳዳሪ ግን አባወራ ነው። እኛ ስናድግም አባቶቻችን ለእናቶቻችን ሲያኖሯቸው እንጂ እናቶቻችን አባቶቻችንን ሲያኖሩ አላየንም፣ አላየንም፣ አላየንም። ስለዚህ ያላየነውን ነገር ኬት አምጥተን ነው እኛ የምናደርገው? ይሄን ያህል የወንድ ጉጉት ነው ወይ? ይሄን ያህል የባለጦት ነው ወይ? ብር ከፍለን እስከሚያገቡን ድረስ የደረስ ነው። ለምንድን ነው ይሄ ክብረ ቢስነት አይደለም ወይ? እሱ እኔን ለማግባት ፈለገ ቤቱን ያስተዳድር። እንዴት ነው እኔ ቤት ተከራይቼ፣ እኔ ቤት ዕቃ ሟልቼ፣ እሱ ምን ሊያዋጣ ነው ለትዳሩ? ወንድነቱን ብቻ ለማስረገዝ ብቻ ነው እሱ የሚመጣው? ምንድን ነው እሱ ለዚህ ትዳር ያወጡ የከፈለው ነገር ምንድን ነው? ስለዚህ ማሬ ብዙ ሴቶች ግን በአንቺ ታሪክ እንዲማሩ፣ አሁንም በጥሞ እሱ የፎከረ ፉከረ ያናድደኛል። ልብ ካለሽ ብሎኛል። ልብ አለኝ መለጠፍ ይችላለሁኝ። ግን በሱ እንትን በሱ ውሸትና በሱ ሌብነት ያ ታዳጊ መሰደብ አለበት። ይሄን ውስጤ ውስጥ እየተመላለሰ እንትን የሚለኝ እንጂ ለጥፋለሁ። ለምን እሱ ልብ ካለሽ ብሎኛል። ስለዚህ ለጥፈሽ ነገ ለልጁ የሚቀመጥ ታሪክ ከምታስቀምጭለት ሄደሽ ለሚስቷት ነግሪያት። የት አቃተሉኝ ሲጀመረንጌትም አላማ ካለሽ ማግኘት ቀላል እኮ ነው። ታሪክ ይሄ ሰው ጠፍቶብኛል አፋልጉኝ ብለሽም መለጠፍ ትችያለሽ። የዛን ሚስቱ ትመጣለች። አቤት የጠፋብሽ ሰው ይኔ ባል ነው ብላ ትመጣለች። ፎቶን ለጥፈሽ እንዲያደረገኝ ሳይሆን ይሄ ሰው ጠፍቶብኛል አፋልጉኝ ብለሽ መለጠፍ አፋልጉኝ ስትለጥፊ፣ ሚስቱ ስታይ፣ በዚህ ሰዓት ቲክቶክ የማይጠቀም ሰው የለም። እናቶቻችንም እየተጠቀሙ ነው። ቲክቶክ አይደለም ሌላ የአፋልጉኝ ስትለጥፊ፣ በአፋልጉኝ ሚስቱ ትመጣለች እና አቤት ባሌን ለምን ፈለግሽው ስትልሽ፣ ማስረጃ ካለሽ ታሳየታለሽ። ከዛ ይቅርታ አድርጋለ አብረው ከቀጠለች ይሄ የእሷ ውሳኔ ነው፣ መብቷ ነው። ግን እስከ መቼ እንደዚህ እያደረገ፣ አሁን በዚህ ነገር ካልተቀጣ ሰውዬ ነገም በሽታ እስከሚያመጣባት ድረስ ሚስቱ ላይ ይማግጣል። አሁን የራሴ አልፏል። እኔ የሌላ ሰዎች ህይወት ነው እንትን የሚለኝ ታውቂያለሽ። ያንቺማ አለፈ፣ በብር አለፈ፣ ብርሽ ተመልቶ፣ እኔ አለፈ። ግን ዛሬም ሌላ ሴቶችም እንደዚህ ካረገ እንትን ይላል። እንዳያረግ እኮ መፍትሄውን እየሰጠሁሽ እኮ ነው እናቴ። እንዳያረግ እኮ ማድረግ ያለብሽ ወይ ለራሱ ንገሪው፣ ለሚስል ለነግራት ነው ፎቶ ከለጥፈ ሚዲያ ላይ አፋልጉኝ እላለሁ።